የግብር ዕዳ ያለባቸው ለመክፈል ፈቃደኛ ያልሆኑ 62 ግለሰቦች ያፈሩትን ሀብት ላለባቸው ማካካሻ እንደሚያውለው የገቢዎች ቢሮ ማስታወቁን፣ በቤኒሻንጉል ጉምዝ ክልል ማኦና ኦሞ ልዩ ወረዳ ጉሬ ቀበሌ በጀርባዋ ላይ ኤሌክትሮኒክስ ቁስ ተገጥሞባታል የተባለችና ከወትሮ ለየት ያለችው ወፍ ስትበር መያዟን መረጃ ነፍናፊ ከአካባቢው ነዋሪዎች መስማቱን፣ ከውጭ ሩሲያ 2025 ከገባ ወዲህ በዩክሬን ላይ ከባድ የተባለውን ጥቃት መፈጸሟን እንዲሁም ትራምፕ ለአራት ሐሚል የኒክሌር ድርድር ለመጀመር ደብዳቤ መላካቸውን የተመለከቱ ትኩስና መደመጥ ያለባቸውን መረጃዎች ይዘንላችኋል። አብራችሁን ቆዩም። ለዚህ የዩትዩብ ቻናል አዲስ ከሆናችሁ ግን ሰብስክራይብ በማድረግ ተወዳጁን ላይክ፣ ሼር እንዲሁም ደግሞ ሀሳባችሁን በኮሜንት አሳውቁን። አሁን በቀጥታ ወደ መረጃው የግብር ዕዳ ያለባቸው ለመክፈል ፈቃደኛ ያልሆኑ ስልሳ ሁለት ግለሰቦች ያፈሩትን ሀብት ላለባቸው ወዳ ማካካሻ እንደሚያውለው የገቢዎች ቢሮ ተናግሯል። የአዲስ አበባ ገቢዎች ቢሮ ከፋይናንስ ኢንተሊጀንስ አስተዳደር ጋር በመሆን የግብር ዕዳቸውን ላያልከፈሉኝ ግለሰቦችና ተቋማት እያደንኩ ነው ሲል በተደጋጋሚ ሲናገር ቆይቷል። ካለፈው ዓመት ጀምሮ ሳይከፈል ከተከማቸው ከ11 ቢሊዮን ብር በላይ የሆነ እዳ ከ6.4 ቢሊዮን ብር በላዩ በዚህ ዓመት በመንፈቅ ጊዜ ውስጥ አስከፊ ያለው የሚለው ቢሮ ቀሪውን 4.6 ቢሊዮን ብር የገቢ ዕዳ ያልከፈሉኝ የማደኑ ስራ እንደቀጠለ ነው ብሏል። ካልተከፈለው ውስጥ 3.2 ቢሊዮን ብሩን ያልከፈሉት 62 ግለሰቦች ናቸው። በተደጋጋሚ ዳቸው እንዲከፍሉ ጥሪ ቢደረግላቸውም ሊከፍሉ ባለመቻላቸው ከሀገር እንዳይወጡ ታግደዋል። ከዚህ በኋላ ንብረታቸው ታግዶ ላልከፈሉት እዳ ማካካሻ ይውላል ያሉት የሕዝብ ግንኙነቱ ዳይሬክተር አቶ ሰውነት አየለ ናቸው። ከዚህም በተጨማሪ ከአጠቃላዩ የግብር ዕዳ የሚቀረው አንድ ነጥብ ሦስት ቢሊዮን ብር ዕዳ ያለባቸው ሌሎች ግለሰቦችም አሉ የሚለው አቶ ሰውነት እነዚህም ነጋዴዎች እዳቸውን የሚከፍሉት በተመሳሳይ መንገድ እንደሆነ እንደሆነና ማንነታቸውን የማጣራ ስራ እንደሚቀጥልም ጠቅሰዋል። ሌሎችም ግብር የሚሰውሩ ያለደረሰኝ ሰሩ የተገኙ ነጋዴዎችን እየተቀጡ መሆኑን ማስረድተዋል። በዚህም በተያዙ ዓመት 111 ቢሊየን ብር በላይ ከገቢ ግብር መሰብሰቡን አቶ ሰውነት ነግረውናል። ግብር ከፋዮች ከፍ ያለ ግብር ሲጣልባቸው ጉዳዩን በግብር አቤቱታ ከመውሰድ ይልቅ ግብር ሳይከፍሉ የመጥፋት ዝንባሌ እንዳለባቸውም ይጠቅሳሉ። ቢሮ ከዚህ ይልቅ ጉዳያችሁን ወደ ግብር አቤቱታ ብትወስዱት መፍትሄ ልሰጣችሁ ዝግጁ ነኝ ብሏል። በቤኒሻንጉል ጉምዝ ክልል ማኦና ኦሞ ልዩ ወረዳ ጎሬ ቀበሌ በጀርባዋ ላይ ኤሌክትሮኒክስ ቁስ ተገጥሞባታል፣ የተባለች ኮትሮ ለየት ያለች ወፍ ስትበር መያዟን ከአካባቢው ነዋሪዎች ተሰምቷል። በገለጻው መሰረት ወፏ ጉሬ ቀበሌ ሰማይ ስር ስትበር የተገኘችው ከቀናት በፊት ሲሆን ኤሌክትሮኒክስ ቁስ የተገጠመላት ከመሆኑ ባሻገር ሙሉ አካሉ አርቲፊሻል የተሞላ በሁለት እግሮቻም ቀለበት እንዳለው ተመላክቷል። እንዲህ አይነት ወፍ ከዚህ በፊት በአካባቢው ዝር ብሎ እንደማያውቅ የተናገሩት ነዋሪዎቹ፣ በተለይም ወፏ እግሯ ላይ ያሉት ቀለበቶች እና በጀርባዋ ተገጥሞላታል የተባለው ኤሌክትሮኒክ ቁስ ምን የያዘ ነው የሚል ስጋት እንደደቀነባቸው ጠቁሟል። አንዳንዶቹም ጉዳዩ ከሕዳሴ ግድቡ ጋር ሊገናኝ ይችል ይሆን የሚል መላምት ሲያስቀምጡም መረጃ ነፍናፊ ተመልክቷል። በተለይም ከጸጥታ ጋር በተያያዙ ወፏ ላይ ምርመራ ለማድረግ በጸጥታ አካላት ወፏ ወደ አሶሳ ከተማ ሳትወሰድ እንዳልቀረችም ተነግሯል። በዚህም ስለ ጉዳይ የተጠየቀው የአሶሳ ፖሊስ መምሪያ ጉዳዩን እንደሰማ ነገር ግን ሁነቱ ከከተማ ውጭ በመሆኑ ምርመራው እንደማይመለከተው ለቻናላችን ገልጿል። መረጃ ነፍናፊ በተጨማሪ በማኦና ኦሞ ልዩ ወረዳ ሰማይ ስር ስትበርታየች የተባለችውን ቀለበትና ኤሌክትሮኒክ ቁስ በጀርባ እንዳላት የተነገረላት ወፍ ምንነትን አውቀው እንደሆነ የክልሉን ፖሊስ ኮሚሽን ሰላምና ጸጥታ ቢሮ ጠይቋል። አንድ የቤኒሻንጉል ጉምዝ ፖሊስ ኮሚሽን ከፍተኛ አመራር በሰጡት ምላሽ መከላከያ ጋር ነው ምርመራው እየተካሄደ ያለው፣ ምርመራው ገና አላለቀም ሲሉ ለቻናላችን ተናግረዋል። ስለ ጉዳዩ የጠየቅናቸው አንድ የክልሉ የሰላምና ጸጥታ ቢሮ አካል ደግሞ መረጃውን እንደደረሳቸው ገልጸው ምርመራ እየተደረገ ነው ሲያልቅ እናሳውቃለን የሚል ምላሽ ሰጥቷል። ተመሳሳይ ጥያቄ ያቀረብለት የክልሉ ኮሚኒኬሽን ቢሮ በበኩሉ ወፏን በተመለከተ ምርመራ እየተደረገ እንደሆነ እና ምርመራው ስጠናቀቅ ማምራሪያ እንደሚሰጥም ቃል ገብቷል። ሩሲያ በ2025 ከገባ ወዲህ በዩክሬን ላይ ከባድ የተባለ ጥቃት ፈጸመች። የሩሲያ ጦር ዶኔትስክ ክልል ውስጥ የሚገኘውን አንድሪ ቪካመንደር መያዙን አስታውቋል። ሩሲያ የፈረንጆቹ 2025 ከገባ ወዲህ በዩክሬን ላይ ከባድ የተባለውን ጥቃት መፈጸሟም ነው የተነገረው። በጥቁር ባህል ላይ የተሰማሩ የጦር መርከቦችን ባሳተፈው መጠነ ሰፊ ጥቃት ሩሲያ 58 ሚሳይሎችና 194 ድሮኖችን ተጠቅማ ጥቃቱን ሰንዝራለች። ሩሲያ በዩክሬን ላይ በፈጸመችው መጠነ ሰፊ ጥቃት ቢያንስ አራት ህጻናትን ጨምሮ 18 ሰዎች ቆስሏል የተባለ ሲሆን የሰው ህይወት ስለማለፉ ግን የወጣ ሪፖርት የለም ተብሏል። የዩክሬን ባህር ኃይል ቃል አቀባይ ዲሜትሮ ፕሌንቼክ ከሀገሪቱ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ሩሲያ የፈረንጆቹ 25 ከተጀመረ ወዲህ በጥቁር ባህር ላይ የተሰማሩ የጦር መርከቦችን ያሳተፈ መጠነ ሰፊ ጥቃት ሰንዝራለች ብሏል። በጥቁር ባህር ላይ የተሰማሩት የጦር መርከቦች አዳሩን ብቻ ከ20 በላይ ሚሳይሎችን ወደ ዩክሬን መተኮሳቸውን አስታውቋል። የዩክሬን አየር ኃይል በበኩሉ ሩሲያ አዳሩን በአጠቃላይ 58 ሚሳይሎችና ድሮኖችን ተጠቅማ ጥቃት ሰንዝራለች። አየር ኃይሉ 34 ሚሳይሎችና 100 ድሮኖችን ኢላማቸውን ሳይመቱ አየር ላይ መጥቶ መጣሉን ማስታውቋል። የሩሲያ መጠነሰፊ ጥቃት ለመከላከልም የፈረንሳይ ሚራጅ ተዋጊ ጀትን ለመጀመሪያ ጊዜ ማሰማራቷን ተገልጿል። የሩሲያ መከላከያ ሚኒስቴር እንዳስታወቀ ከሆነ የሩሲያ ኃይል በትናንትና ሁለት ምሽት ዶኔስክን ክልል ውስጥ የሚገኘውን አንድ ድርቢካ መንደር መያዛቸውን ማስታውቋል። የሩሲያና የዩክሬን ጦርነት ከጀመረ ሶስት ዓመታትን ያስቆጠረ ሲሆን ጦርነቱ በሰላም ስምምነት ለመቋጨት ከፍተኛ ጥረትም እየተደረገ ይገኛል። የዩክሬን ሩሲያ ጦርነት ለማስቆም ቃል በገቡ ትራምፕ የሚመራው የአሜሪካ ባላደርም ከሩሲያ ጋር ንግግር ማድረግ ጀምሯል